ይመጣልኝ ሰዎች አያነቡት ዝም ብዬ ነበር የምጽፈው፣ ለራሴ ነበር የምጽፈው። ከዛ በመሃል ላይ ጓደኞቼ ምናምን አይተው እንደወደዱ ሲነግሩኝ ይህንን ምድል እንደሚገኝ ምናምን ሳስብ ጻፍኩት እና አንድ ላይ አሰባሰብኳቸው፣ ኤዲት አረኳቸው። የተለያዩ ኦንላይን ስራዎችን ምናምን በምፈልግበት ጊዜ ላይ እንደዚህ መጽሐፍ እንደሚሸጣየው አማዞን ላይ ምናምን እንደዚህ የቀን ገቢያቸውን ምናምንት እንደሚሉ ከዛኔም ለምን አልሞክረውም ብዬ ሌሎች መጽሐፎችን ጽፋለሁ ልብ ወለድ ያለ በራሴ ጽፌያቸው ማስቀምጣቸው አሉ። ግን ይሄኛው ለምን በአሁኑ ሰዓት ላይ አላውጣውም ብዬ ሰብስቤ ብዙ ስለነበሩኝ ግጥሞቼ ሰብስቤያቸው አማዞን ላይ አወጣው። አማዞን ላይ ከወጣ ሜይ ላይ ነበር የወጣው። በቅርብ ጊዜ ያን ያህል ብዙ አይደለም። ትራይንግ ትሩ ፎሊንግ ፔን ፍሎስ ትሩ ዘ ውንድስ

አልወድቅም በወድቅም ራሱ የሞከርኩ ነው። መሞከርን ግን መቼም አላቆምም። እንግዲህ እንደሚታወቀው የአማርኛ የግጥም ስራዎች የራሱ ህግጋት አሉ አደለ? ቤት መምታትን ጨምሮ በራሱ የጥራት መለኪያ ያለው። ስለ እንግሊዘኛ የግጥም ስራዎች ትንሽ በኢንስቲ፣ እንግሊዘኛ ግጥም ከአማርኛ የግጥም ስራዎች በምን ይለየዋል? የእንግሊዘኛ ስለ ግጥም ላይ ብዙ ታይፕ አይነት የግጥም አይነቶች አሉ። እኔ የጻፍኩት ግጥሜን በሞደርን አይነት ነው። የግድ አሁን ለምሳሌ ሌሎች ሲሆን ቤቶች ይመታሉ። በኤአይ ካልሆነ ደግሞ በራሴ ነው ብሎ ይሞላል። ሶርሱን፣ ምናምን ካፕሽን፣ ዲስክሪፕሽን እነሱን ከሞላ በኋላ ሌሎች ደግሞ ሳይዙን፣ የቡኩን ሳይዝ ምን ያህል ከቨር በኋላ ላይ አማዞን ፕሪንት አድርጎ ስለሚያወጣው ሙሉ ስታተሱ ሞልተን ከጨረስን በኋላ ከዛ ቬሪፊኬሽን እናደረጋለን። እዛ ቬሪፊኬሽኑ ያው ቀናቶች ሊወስዱ ይችላሉ፣ ሶስት ቀን ምናምን ኦልሞስት። ከዛ ባንክ ስታተስ አለ፣ ያው ጨገር ያለው ሰው እኔ ጀርመን ባለ ሰው ነው ያስሞላሁት። እነዚህን ሂደቶች ከጨረሰ በኋላ ፐብሊሽ አርጎ ሰቦል ሰዓት ይጠብቆ ትክክለኛ ከሆነ ምንም ስህተት ከሌለበት፣ ኤረር ካለበት እዛው ይናገራል። ፖስት አያረገው እሱን አሬንጅ አርጎ ፖስት ማለት ነው። ሶ ከግጥም ስራዎች ባሻገር ደግሞ በዚህ ትምህርት ቤት የከዋት ተሳትፎሽ እንዴት ያለ ነው? ከትምህርትሽ ስካዝ እንዴት ነው ጎን ለጎን የምታስጌጅው? መጽሐፍ ከወጣ በኋላ ያው እንትን የበጎ አድራጎት ክበብ ላይ እዚህ በትምህርት ቤት እና በስዕል ክበብ ላይ ያለው፣ ያው በግሌ ደግሞ ስዕል፣ ግጥም፣ ሌሎች ነገሮችን ሞክረው። አሁን እኛ እየሰለጠን ነው እንጂ የምንሄደው ወደኋላ እንመለስ። ስለዚህ ሞር ዲጂታል እየሆነ ነው የሚመጣው። ሶ እሱን ስርዓት እየተከተልን ስለምንሄድ ሰው ወደዛ እየመጣ ነው የሚሄደው። ሶ ተጠቃሚነት ይኖረዋል ወደፊት ላይ ክረምት እየተቃረበ ነው፣ ትምህርት ቤት እየተዘጋ ነው። ክረምቱ እንዴት ለማሳልፍ አሰብሽ? በተለይ ከንባብ ጋር ደግሞ በተያያዘ ተማሪዎች እንዴት ወቅቱን ያሳልፉ? በእሱ እንሰናበት። ክረምትን ላሳልፍ የሞድሊ ጽሑፉ ላይ እና ስዕል ላይ ፎከስ ለማድረግ በአሁን ባለንበት ታይም ላይ ኦንሊ ትምህርት ብቻ ይዘን አንሄድም። የሆነ ከጎናችን የሆነ ነገር ያስፈልገናል። ሶ የራሳችንን ታለንት ወይም ደግሞ የሆነ ወደፊት ኤክስትራ ነገር ይሆነናል ብለን የምናስበውን ነገር ኤርሊ ኤጅ ላይ ብንጀምረው ወደፊት ትልቅ ነገር ካለ ምን ኤርሊ ኤጅ ላይ ብናረጋቸው። አክሳን ጌታቸው ለነበረው ቆይታ በጣም አመሰግናለሁ። በቀጣይ ደግሞ በሌላ መጽሐፍ በተለየ ስራ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ ግን እጅግ በጣም አመሰግናለሁ። መልካም ጊዜ